ቀደመ በደል የሌለባት መሆኗን በድንግልና ወላዲታ አምላክ መሆኗን ቤዛዊተ ዓለም መሆኗን ያለ በደል መገለጧ ያለ በደል መመስከሯ ያለ በደል መሰበኳ የተጀመረው ከሁሉ አስቀድሞ በእግዚአብሔር ሕሊና እንደሆነ ቅዱሳት መጻሕፍት ያስረዳሉ። ዓለም ከእግዚአብሔር እየራቀ እግዚአብሔርን አደከመው። በዚህ ጊዜ እግዚአብሔር በህሊናው ለመንገዱ ማቅረቢያ መጠቅለያ፣ ለህሊናውም መጽናኛ፣ ለድካሙ ማረፊያ የምትሆን ማርያም የምትባል ስንቅ በህሊናው ቋጠረ ማለት ነው። እመቤታችን ድንግል ማርያም የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። ምእመናን ተናገሩ። ሰማይ ሳይፈጠር ማን ነበረች? እመቤታችን ነበረች አለ ሊቁ አባ ጊዮርጊስ። ይህንን ያስረዳል ቅድመ ሰማይ ወምድር ሀልወት እጂ ፀሐይ ወወር ይቀደሙ። እኛም ታስበን ነበር። ትክክል ነው። ምናልባት እኛ ስንዋሽ ሆን የታሰብ ነው፣ ስንበድል የታሰብ ነው። ሀገር ስናፈርስ ሊሆን ይችል፣ ስንጣላ ሊሆን ይችል፣ የታሰብ ነው። እንኳን ዲያብሎስን በሊና እግዚአብሔር ነበረ፣ ግን የነበረው በዲያብሎስነቱ ነው። እመቤታችን ድንግል ግን በአምላክ ሊና በሶስት መንገድ ትታሰብ ነበር። በስንት ነው የተመሰገነ ይሆን? የደብራችን ዋና ጸሐፊ ሊቀስዩማን መንግስቴ፣ እንዲሁም አባቶቼ የደብረ ሮሃ ሊቃውንት፣ እንዲሁም ደግሞ የዚህች ቅድስት ከተማ ነዋሪዎች ምዕመናንና ምዕመናት በእግዚአብሔር ስም እንደምናረፈዳችው እንደምናረፈዳችው እንደምስለይ ሰዓት አደረሳችው አሜን። እንዲህ ብለን ተሰብስበን እንድናመሰግነው የወደደልን ፈጣሪያችን እግዚአብሔር ኢየሱስ ክርስቶስ በድጋሚ ስሙ የተመሰገነ ይሁን። አባቶቻችን ሊቃውንትን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ትምህርቴን አስፈቅጄ ብጀምር የተሻለ ነው ብዬ ስላሰብኩ ነውና፣ ደክማችኋል አይደለ ምዕመናን? ደክማችኋል፣ ጸሐይ የመታችሁ ነው። ሊቃውንት አባቶቻችንን በአገልግሎት ነው ያደሩት። ብዙ ያልሰፋ አጠር ያለ ትምህርት ለማስተማር እሞክራለሁ። ኦ ማርያም መንክር ልደትኪ። ማርያም ሆይ ልደትሽ ድንቅ ነው። እስኪ በሉ አንድ ጊዜ ድንግል ሆይ በሉ። ድንግል ሆይ ልደትሽ ድንቅ ነው። ሊቁ ቅዱስ ያሬድ አባቶቻችን ሊቃውንት ሲያመሰግኑት ያደሩበት ምስጋና ነው ማለት ነው። ዛሬ ለዓለም መፈጠር ምክንያት የሆነችው የብርሃን እናቱ ድንግል የተወለደችበት የብርሃን ቀን ነውና፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ሰማይና ምድር የተወለዱበት ዕለት እንዲሁም ልደተ መላእክት፣ ልደተ ሰብ፣ ልደተ ንጽህና፣ ልደተ ትህትና፣ ልደተ ቅድስና ነውና፣ በድጋሚ እንኳን አደረሳችሁ። በዚህ ዕለት አጠር አድርገን እንድንረዳ የፈለኩት እመቤታችን ድንግል ማርያምን በሶስት ነገር እንድንረዳ ነው። እመቤታችን ድንግል ማርያም የቀደመ በደል የሌለባት መሆኗን፣ አጭር ስለሆነ እንድትይዙ። የቀደመ በደል የሌለባት መሆኗን፣ በድንግልና ወላዲተ አምላክ መሆኗን፣ ቤዛዊተ ዓለም መሆኗን ሶስቱን እናያለን። ሰምታችሁኛል አደለ? የቀደመ በደል የሌለባት መሆኗን ሁለተኛ በድንግልና ወላዲት አምላክ መሆኗን ሶስተኛ ደግሞ ቤዛዊተ ዓለም መሆኗን እናያለን ማለት ነው። በሶስት ልናየው እንችላለን። መጀመሪያ በአምላክ ህሊና፣ በሰዎች ልቡና ወይም ደግሞ በአዳም ልጆች፣ ሲቀጥል ደግሞ በአምላክ ሰው መሆን ልናይ እንችላለን ማለት ነው። በአምላክ ህሊና እመቤታችን ስንል ምን ማለት ነው? የእመቤታችን ያለ በደል መታወቋ፣ ያለ በደል መገለጧ፣ ያለ በደል መመስከሯ ያለ በደል መሰበኳ የተጀመረው ከሁሉ አስቀድሞ በእግዚአብሔር ህሊና እንደሆነ ቅዱሳት መጻሕፍት ያስረዳሉ። ከቃሉ ጋር ናቸው፣ አይደለም ምእመናን? እግዚአብሔር ከእኛ ጋር ይሆን። ቸሩ እግዚአብሔር ይህንን ዓለም ከመፍጠሩ አስቀድሞ ዓለሙን በህሊናው አሰበው። ዓለሙን በህሊናው ምን አለው አልኳችሁ? አሰበው። የዓለም የንጽህና ጉዞ በዝገት ራቀበት። የዓለም የቅድስና ጉዞ በርክሰ በርክሶ ራቀበት። የዓለም የመዳን ጉዞ በኃጢአት ራቀበት። እግዚአብሔር ዓለምን በመፈጠር ወደሱ ለማቅረብ እሱም ወደ ዓለም ለመቅረብ በህሊናው ቢጓዝም ዓለም ከእግዚአብሔር እየራቀ እግዚአብሔርን አደከመው። በዚህ ጊዜ እግዚአብሔር በህሊናው ለመንገዱ ማቅረቢያ መጠቅለያ፣ ለህሊናውም መጽናኛ ለድካሙ ማረፊያ የምትሆን ማርያም የምትባል ስንቅ በህሊናው ቋጠረ ማለት ነው። እመቤታችን ድንግል ማርያም የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። እግዚአብሔር ዓለምን የፈጠረባት ስንቁ፣ ወደ ዓለምም የመጣባት ስንቁ እመቤታችን ድንግል ማርያም ናት። እመቤታችን ድንግል ማርያም ስለ ዓለም ዓለም ከመፈጠሩ አስቀድሞ በአምላክ ህሊና ውስጥ ነበረች። ሊቁ ቅዱስ ያሬድን ያስረዳል። ምን ይላል? ዘዕን በለ ይትፈጠር ሰማይ ወምድር ወዘዕን በለ ትሳረር ምድረገነት ሃለወት ቅድስት ትስብይት ወውርት ይእቲ ማርያም። ሰማይ ሳይፈጠር ምድር ሳትፈጠር፣ እንዲሁም ደግሞ ገነት ሳያምርባት ሳታሸበርቅ፣ ሳትዘጋጅ ይህች ድንግል ነበረች አለ። ሰማይ ሳይፈጠር ማን ነበረች አለ ለምን አንተ ናገሩ። ሰማይ ሳይፈጠር ማን ነበረች? እመቤታችን ነበረች አለ ሊቋ አባ ጊዮርጊስን ያስረዳ እም ቅድመ ሰማይ ወምድር ሀልወትኬ ፀሐይ ወወርህ ይቀደሙኪ። ድንግል ሆይ አለ ያንችን ኑሮሽ ከሰማይና ከምድር መኖር አስቀድሞ ነበረ አለ ፀሐይና ጨረቃም አልቀደሙሽም። ምን ማለት ነው? ሁሌም በምንሰማው ዛሬም በተነበበልን አባታችን ሊቁ ቅዱስ ዮሐንስ አፈወርቅ ባመሰጠረው ምን ይላል? እግዝእትነ ማርያም እምቅድመ ዓለም ነበረት። በህሊና አምላክ እመቤታችን ድንግል ማርያም ዓለም ሳይፈጠር ነበረች ማለት አለ። በአምላክ ህሊና ታስባ ትኖር ነበር ማለት ነው አለ። በአምላክ ህሊና፣ ምን ብላ አልኳችሁ? ምን ብላ ታስባ፣ ምን ትል ነበር፣ ትኖር ነበር። ይሄ ድንቅ አይደለም ሊል ይችላል። አሁን ድንቅ አይደለም፣ እኛም ታስበን ነበር። ትክክል ነው። እኛ የታሰብነው ነው። ግን በእኛነታችን ነው። ከኛም አልፎ ምናልባት እኛ ስንዋሽ ይሆናል የታሰብ ነው። ስንበድል ይሆናል የታሰብ ነው። ሀገር ስናፈርስ ሊሆን ይችላን የታሰብ ነው። ስንጣላ ሊሆን ይችላል የታሰብ ነው። እንኳን እኛ ዲያብሎስን በህሊና እግዚአብሔር ነበረ። ግን የነበረው በዲያብሎስነቱ ነው። እመቤታችን ድንግል ማርያም ግን በአምላክ ህሊና በሶስት መንገድ ትታሰብ ነበር። በስንት መንገድ አልኳችሁ? በስንት መንገድ? መጀመሪያ ያለ በደል ትታሰብ ነበር። ያለምን አልኳችሁ? ያለ በደር ሁለተኛ፣ በወላዲተ አምላክነት ትታሰብ ነበር። በእናትነት ነበር እግዚአብሔር የሚያስባት። ሶስተኛ ደግሞ ለዓለሙ ቤዛ በመሆን ትታሰብ ነበር። በህሊና ብቻ አይደለም፣ በስራውም ሥራዋን ገልጦላታል። እንዴት በሉ እግዚአብሔር ይህንን ዓለም የፈጠረው ያለምንም ግብአት፣ ያለምንም ቁስ ነው። ሰው ቤት ሲሰራ ብዙ ቤቱን የሚሰራበት ብረት ደንጊያ ጭቃ ያስፈልገዋል። እግዚአብሔር ይህንን ዓለም ያመጣው ያለምንም ቁስ በስልጣኑ ብቻ ነው። ያለምንም አልኳችሁ፣ ያለምንም ምንድን ቁስ፣ ያለምንም ግብአት። በዚህ ስለ እናቱ ስለ ድንግል ማርያም ነው የነገረን፣ የእናቱን ስራ ነው የገለጠው። ያለምንም ቁስ አለምን የፈጠረ እግዚአብሔር ያለምንም ዘር ከድንግል ከእናቱ ተወለደ ማለት ነው። ያለምንም ዘር ያለምንም ቁስ። አሃቲ ዓለሞሙ ለስላሴ የስላሴ ዓለማቸው አንዲት ናት፣ ይህችውም ድንግል ማርያም ናት። ከሷም ያለምን ተወለደ ያለምን ተወለደ ያለ ዘር ተወለደ። ዓለምን ያለ ቁስ አመጣው ማለት ነው። ሁለተኛም እነዚህ የምታዩቸው እጸዋት፣ አዝርዕት፣ አትክልት የተፈጠሩት ገበሬ አርሶ ዘርቷቸው አይደለም በሬ ተጠምዶባቸው አይደለም ዘር ከመሬት ወድቆባት አይደለም። በቃሉ ብቻ ለታውቁል በማለት ብቻ እግዚአብሔር በቃሉ ብቻ ነው ያበቀላቸው። እኒህም ድንግል እናቱን ይናገራሉ። እንዴት እመቤታችን ድንግል ማርያምም የድንግልና መፈታት ጅራፍ ሳይጮህባት፣ የሰው ፍላጎት ገበሬ ሳይደክምባት ያለምንም ዘር የሰው ዘር ሳይወድቅበት እሱን ራሱን ምን አለችው አስገኘችው ማለት ነው። እግዚአብሔር ፍጥረታትን የፈጠረባቸው ዕለታት እንደዚሁም ፍጥረታቱ የእመቤታችን የድንግል ማርያም የድንግልናዋ የአምላክ እናትነቷ የንጽህናዋ መምህራን ናቸው። ከበደለው ከሰው ባህር የተገኘችውን ሳለ ሳትበድል የተገኘች እንደሆነች ምሳሌዎቹ ነው የሚያስተምሩ ናቸው። ለምሳሌ አዳምን ውሰዱ አዳም የተፈጠረው ከምንድን ነበር እስኪ ተናገሩ አዳም የተፈጠረው ከምንድን ነው ከመሬት አይደለም ከአፈር አዳም ማለትም ማለት ነው ያማረ ማለት ነው መልከ መልካም ማለት ነው ሊቃውንት አባቶቻችን ሲተረጉ ምን ይላሉ እንደ ሸት የተፈለፈለ ይላሉ እንደ ዘንግ የተመለመለ ፍጹም ያረዘመ ፈጽሞም ያላጠረ ያልጠቆረ ፍጹም ደግሞ ነጭ ያልሆነ ማዕከላዊ ውብ ማለት ነው ይላሉ እንደዚህ ያለው ውብ አዳም ከምንድን ነው የተፈጠረው ከምንድን ነው የተፈጠረው? እሺ፣ ጥጥ ደግሞ ውሰዱ። ጥጥ ነጭ ነው ጥቁር ነው? ነጭ ነው አይደለ? የተገኘበት ዛፍስ ነጭ ነው እንዴ? ጥቁር አይደለም? ጥቁር ነው። ደመና ውሃ ሲሸከም ደመናው ጠቁሯል፣ ዝናብ ይጥላል ይባላል ብላችሁ አታውቁም? ምን ምናል ብላችሁ አታውቁም? እንላለን አይደለ? ከጥቁሩ ደመና ነጭ በረድ ተገኝቶ ያውቃል አያውቅም? ከጥቁሩ ደመና ነጩ በረድ ይገኛል። ከጥቁሩም ዛፍ ነጭ ጥጥ ይገኛል። ከአፈሩም ጽሩየ አካል አዳም ተገኝቷል። እመቤታችን ድንግል ማርያምም በኃጢአት ከጠቆረው ከሰው ልጅ ባሕርይ፣ ከበደለው ባሕርይ ስትገኝ እንደ በረር ንጽሕት ሆና ነው የተገኘችው ማለት ነው። ይህንን ይዞ ነው አባቷ ጠቢቡ ሰሎሞን በመሐልዩ አልቤኪ ነውር በላዕሌኪ፣ አልቤኪ ነውር ወይ ምንትኒ ላዕሌኪ፣ ልጄ ሆይ በላይሽ ላይ ምንም ምን ነውር ነቀፋ የለብሽም አለ። ምን አላልኳችሁ? ምንም ምን በሉ ነውር ነቀፋ የለብሽም። ሊቁ ቅዱስ ቲወድ ወጦ ሲንን ያስረዳል። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በእህሊናሃ ወድንግል በስጋሃ ከፈጠራት ጀምሮ አለ በምንም በምን ነገር አላደፈችም። እስኪ አላደፈችም በሉ ምን አላለችም? በእውነት አላደፈችም አለ የተገኘችው ግን ከማን ነው ከአዳም አዳም ባህሪዩ በኀጢአት ጠውልጎ ነበር ጠቁሮ ነበር ከጠቆረው ከአዳም ባህር ስትገኝ እመቤታችን ድንግል ማርያም ግን በምንም በምን ምን አላለችም ምን አላለችም አባቶቻችን ሊቃውንት ቅድም ሲነግሩን ነበር ሊቁ ቅዱስ ያሬድ ይህን ያስረዳል ከጠወለገው ከአዳም ባህሬት ከተገኘች እንዴት ሳታድፍ ቀረች ሲሉ ምን አለው ድንግል ተሀቶ እምትካት ውስተ ከርሡ ለአዳም ከመባሂር ጸዓዳ አሉ ማለት ነው። እመቤታችን ድንግል ማርያም ከጥንት ጀምሮ አሉ ከጥንት ጀምሮ እንደ ነጭ እንቁ በአዳም አብራክ ውስጥ ታበራ ነበር አሉ። ሊቁን ምሳሌውን ይነግረናል። ቅዱስ ኤራቅሊስ እምጽውር ጽሮ የገብራ ይላል። ከጭቃ ንጹሕ አደረጋት ማለት ነው። ምን ማለት ነው አልኳች መመና። ከጭቃ ምን አደረጋት? ከጭቃ ምን አደረጋት? እንደ ወርቅ አለ ማለት ነው። ወርቅ የሚያወጣ ሰው ወርቁ በአፈሩ ውስጥ ነው የሚኖረው። አፈሩን ይጭረዋል፣ ወርቁን ያገኛል፣ በውሃ ይለየዋል። ወርቁ ከአፈሩ ጋር ስለኖረ ወርቅነቱን አለቀቀም። እመቤታችን ድንግል ማርያምም በበደለው የሰው ልጅ ባሕርይ ስትኖር፣ በአዳም አብራክ ስትኖር ወይም ባሕርይዋ ባሕርያችን ሲሆን የእኛ የቀደመው በደል ግን በእውነት አላገኛትም ነበር። ክብር ለስም አጠራሯ ይሁን። ሌላ እመቤታችን ድንግል ማርያም ቤዛዊተ ዓለም ነች። ምንድን ነች አልኳችሁ? ቤዛዊተ ዓለም። ዓለም በጥንተ ተፈጥሮ ተፈጥሯል፣ በአዲስ ተፈጥሮ ተፈጥሯል። ጥንተ ተፈጥሮ ማለት ካለ መኖር ወደ መኖር መምጣት ማለት ነው። ዓለም ካለ መኖር ወደ መኖር የመጣባት እመቤታችን ድንግል ማርያም ናት። አንክደው ምንን? እመቤታችን ድንግል ማርያም ባትፈጠር ኖሮ ዓለም አይፈጠርም ነበር። እኛ አይደለንም ያልነው ራሱ ጌታ ነው የተናገረው በመጽሐፈ ቀል የምንቶስ ወይም ራሱ ቅዱስ ቀል የምንቶስ ጴጥሮስ ጌታው ነግሮት የነገረውን ሲነግረን እንዲህ ያለ ማለት ነው። ኦ ጴጥሮስ ሶበ ኢተሰባእኮ እማርያም እምቅድስት ድንግል እም ኢፈጠርክዎ ለአዳም ኢለ ሰማይ ወኢለምድር ይለዋል ማለት ነው። ጴጥሮስ ወይ አለ ከድንግል ባልወለር ኖሮ ሰው ባልሆን ኖሮ አዳምን ባልፈጠርኩት ነበር፣ ሰማይንም ባልፈጠርኩት ነበር፣ ምድርንም ባልፈጠርኳት ነበር። ሶበ ኢኮነት ዛቲ ቅድስት አለ እምኢ ፈጠርክዋ ለሄዋን ይህች ድንግል ባትፈጠር ኖሮ ሄዋንን ባልፈጠርኳትም ነበር ይላ ለመጀመሪያው የዓለም መምጣትም ምክንያቲቱ እመቤታችን ድንግል ማረያም ነች ማለት ነው ስም ክብር በድጋሜ ለስም አጠራሯ ይሆን በሁለተኛውም ተፈጥሮ ሁለተኛ ተፈጥሮ ማለት ከወደቅን በኋላ የዳንበት መዳን ሁለተኛ ተፈጥሮ ይባላል። ለዚያም እመቤታችን ድንግል ማርያም ነች። ምክንያቷ እመቤታችን ማርያም ድንግል ማርያም ባትወለድ ኖሮ የእኛ መዳን የሞተ ነው የነበረው። ይህንንም መጻሕፍት ናቸው ያስረዱን፣ እኛ አይደለንም እየተናገርን ያለ ነው። ፈጠራ ነው አይደለም። ነቢያት ናቸው የነገሩን፣ ራሱ ነው የነገረን። እመቤታችን ድንግል ማርያም ከመወለዷ አስቀድሞ ወለዘሞታ እምኔሆሙ የአስሩ ነፍሶ ውስተ ሲኦል። ይህን ነው የምናውቀው። ያን ጊዜ የሞተውን ሰው ሁሉ ነፍሱን በሲኦል ያግዙት ነበር። በምን ያግዙት ነበር? በምን ያግዙት ነበር? ከአዳም ጀምሮ እስከ እመቤታችን ልደት መገኘት ድረስ ሞት ይገዛ ነበር፣ ገዝቶ ነበር። እሷ ከመወለዱ አስቀድሞ ፈውስ አልነበረም፣ ድህነት አልነበረም። ይህን ነው አባቶቻችን በተለይ አባ ጊዮርጊስ ዘጋስጫ የነገረን ምን አለ አይኑ አለ ዘተገብረ ፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት ወንግስ አለ ድንግል ሆይ አለ ከቤተ መንግስት ወገን ከሆነ ከያቄም ከቤተ ክህነት ወገን ከሆነ ከሃና ከመወለድሽ አስቀድሞ የተደረገው ፈውስ የተደረገው ድነት የቱ ነው አለ የለም ማለት ነው የለም እስከዚያ ድረስ የነበረው ሁሉ ይሞታል ሲወል ይገባል ጻድቅም ቢሆን ነቢይም ቢሆን ምንም አይነት ገርል ቢቀበል እመቤታችን እስከምትወለድበት ጊዜ ድረስ የነበሩት ጻድቃን ነቢያት ሁሉ ወደ ሲኦል ይወርዱ ነበር። ያለሷ ረዳትነት የሆነ የተፈጸመ ድነት በእውነት በዚህ ዓለም የለም። ይቆ አባ ድንግል ያስረዳን ይህንን ነው ማለት ነው። እመታታቅ እመ ተሰቅለ ቁልቁሊተ ወተተክለ በርእሱ አለ ዘእን በለረዲእትክ አልወ አልወዘይግለ አድህኖት ነፍሱ አለ የትኛውም ቅዱስ መከራ እየተቀበለ ተዘቅዝቆ ቢሰቀል አለ። እንዲሁም ደግሞ በናላው በራሱ ቢተከል ያለ አንቺ ረዳትነት ነፍሱን ማዳን የሚቻለው የለም። ይህንን ያየነው እኛ በመጽሐፍ ቅዱስ ነው። እነ ኢሳይያስ እንደነ ቅዱስ ዮኒስ በመጋዝ ተተርትረዋል። እነ አብርሃም መከራ ተቀብለዋል። እነ ኤርምያስ፣ እነ ህዝቅያስ፣ እነ ህዝቅኤል መከራ ተቀብለዋል። ግን ሁላቸውም በሲኦል ነበሩ እመቤታችን ድንግል ማርያም ከተወለደች በኋላ ግን ሲኦል ተዘግታለች ማለት ነው። ሊቁ ቅዱስ ያሬድ አባቶቻችን እንደነገሩ ምን አለ? ዮም አለ ፍስሐ ኮነ፣ ዛሬ ደስታ ሆነ አለ። ዛሬ ምን ሆነ? ዛሬ ምን ሆነ? ዛሬ ደስታ ሆነ አለ። ስለምን አልነው፣ በእንተ ልደት አለ። ማርያም እመቤታችን ድንግል ማርያም ከሃናና ከእያቄም ስለተወለደች አለ ምን ታደርጋለች ስንለው፣ ከመትቤዙ ነቢያተ ወጻድቃነ አለ አማን ተወልደት መብርሃን አለ። ነቢያትንና ጻድቃንን ትቤዥ ዘንድ ነው የተወለደችው። ደስ ያለ ለዚህ ነው አለ። እንኳን ደስ አለ ምእመናን፣ አባቶቻችንን ይዘን እንናገራለን ማለት ነው። ሊቁ ይህን ካየ በኋላ ምን ይላል መሰላችሁ? ልሳነ የላእላ አለ ይሴባሐኪ። ድንግል ሆይ እስኪ በሉ ድዳው አንደበቴ ያመሰግንሻል፣ በሎ ምኑ አንደበቴ እግዚእትየ እብለኪ አል እመቤቴ እልሽ አለሁ። አዳም ንባብኪ ንግግርሽም እኮ ያማረ ነው። ነ ያመቱ ነው እኔ ባሪያው አለሁለት ነው ንግግርሽ እስመረ የህማማ ለአመቱ ነው የባሪያውን መዋረድ አይቷንና ነው የአንቺ ንግግር በእውነት ያማረ ነው አለ። ወመሰረቱ ወመሰረቱ ለዓለም አንቲ አለ። የመጀመሪያውም ዓለም መሰረቱ የዚህኛውም ዓለም መሰረቱ ማን ነው? አንቺ ነሽ አለ ማለት ነው። በእውነት ለእናታችን ለድንግል ማርያም ክብር ምስጋና ይግባት፣ ክብር ምስጋና ይግባት። እንግዲህ ለዓለም አብዛት ደቂቀ አዳምም ስለ ድንግል ማርያም ያልመሰከረ በእውነት የለም መናገር የሚችሉት እነ ኢሳይያስ መወለዷንም ንጽህናዋንም በአንድ ቃል ይገልጣሉ። ምን ይላሉ? ትወጽ በትር እምስር ወእሴይ ወይ አርቅ ጽዬ እምጉንዱ አሉ። ከእሴይ ስር በትር ትወጣለች አሉ። ከእሴይ ስር ምን ትወጣለች? በትር ምን አይነት ነች? ያማረች ነች አደለ? ቀጥ ያለች ያልተጣመመች ይቺ ያማረችዋ በትር ከምንድነው የምትገኘው? ከትልቅ ግንድ። ትልቁ ግንድ በትር ይሆናል እንዴ? ይሆናል አይሆንም አይደል። እንደዚሁም በኃጢአት ለበትርነት ያልበቃ የእሴ ባህረ አለ። ከዚያ ባህር ያማረችው ቀጥ ያለችው በትር ድንግል ማርያም ተገኘች ማለት ነው። ስትገኝ ደግሞ ያለበደል ቀጥ ያለች በትር ማለት እሷ ነች። ሊቁ ቅዱስ ኤፍሬም የነገረን ይህን ነው። በትረ ሃይማኖት አለ ዘይት ጸንን በእውነት ቤተ ክርስቲያን ከመጀመሪያ እስከ መጨረሻ የተያዘች ነች ማለት ነው። ኢሳይያስ በትር ያለውን ቅዱስ ኤፍሬም ይመጣና ምን ያለች የማታዘነብል የማትሰበር የሃይማኖት በትር ብሎ ድንግል ማርያምን ይገልጣታል ማለት ነው። ሌሎቹም ብታዩ እነ ዳዊት ተናግረዋል ስለሷ፣ እነ ሰሎሞን ተናግረዋል ስለሷ። በእውነት ሳልናገር ማለፍ የማልፈልገው ሙሴ ነው። ማን ነው ያልኳችሁ? ማን ነው ያልኳችሁ? ሙሴ ሙሴ ሰልቱት ምንእሱ ይለዋል መጻ ሙሴ ከሕፃንነቱ ጀምሮ ድዳ ነበር። ምን ነበር አልኳችሁ? ምን ነበር ዝዳ ነበር ሌሎቹ እነዚህ አንደበት ያላቸው እየተነሱ ድንግል ትጸንስ ሲሉ እናስ ደግሞ የቤት ተዘግቶ ይኖራል ሲሉ እና እዝራ አንበሳ ወፃም ገዳም ሲሉ የየራሳቸውን ሲናገሩ እሱ ደግሞ ስለሱ ሳልናገር አልቀርም አለና ነሳ ሙሴ በትረ በትሩን ይዞ ወደ ወንዝ ሄደ ሄደ አልኳቸው ወደ ሄደ እንዳይናገርም አልቻለማ ሄደና ወዘበጣ ባህሪቱን መጣት ሲመታት ማእበሉ ተከፈለ፣ የብሱም ታየ። በዚያ ውስጥ እስራኤላውያን አለፉ። እመቤታችን ድንግል ማርያም ማእበለ ኃጢአት በዓለም ሞልቶ ሳለ እነ ሙሴ እንደተሻገሩባት የብስ ምድር እንደሆነች ሙሴ በሥራው ገለጠ ማለት ነው። አልፎም ደግሞ አለቱን ይመታዋል፣ አለቱ ሳይሰነጠቅ ውሃው ይገኛል። በዚህም ስለ እናታችን ስለ ድንግል ማርያም ይናገራል ማለት ነውና ስለ መታችን ስለ ድንግል ማርያም ያልተናገረ ነቢይ ያልተናገረ ሐዋርያ ያልሰበከ ሊቅ በእውነት የለም እና እናታችን ድንግል ማርያም ወላዲተ አምላክ ናት። ምንድና ታልኳችሁ ጨርሻለሁ፣ ያለው ምንድና? ታልኳችሁ ወላዲተ አምላክ ወላዲተ አምላክ። ቀላል አይደለም። ወላዲተ ንጉሥ መባል እንኳ በእውነት ከባድ ነው። ወላዲተ ንጉሥ ተውት። የቀበሌ መሪ እናት መሆንም በእውነት ከባድ ነው። የአንድ ካህን እናትም መሆን ልጄ ዲያቆን ነው ልጄ መርጌጥ ልጄ መምህር ነው ይባላል አደለም ልጄ አምላክ ነው ማለት ምን ያህል ትልቅ ነገር ነው በእውነት ልጄ ሰማይና መሬትን የፈጠረ ነው ማለት ምን ያህል ትልቅ ነገር ነው በእውነት ለዚያውም እኮ አድማስና ናየ ብሄሞትና ሌዋታን በእጁ መካከል ሆነው በማይጸኗ ያደረላት ማለት አገር መንፈሳዊ ሲሉ አልሰማችሁ ሊቃውንት መሆነ ረቂቅ ከተማ ረቂቅ ከተማ የምትዳሰሰን ረቂቅ የማትዳሰስ ከተማ ሲሉ አልሰማችሁ አልሰማችሁ፣ ንብረቷ ጽሙና ሲሉ ነበር። በእውነት የሚገርም እኮ ነው። ይህ ኑሮዋም ሀብቷ ምኖም ዝም ነው አሉ ዝም ነው። ሰው እንኳን አምላክን ወልዶ ይቅርና አምላክን አውቆ እንኳ እብሪት አለ። በእውነት ሰው ንጉስን አውቆ አንድ ዳኛን አውቆ እንኳ እብሪት አለ። በእውነት ሀገር በአንድ እግሩ ካልቆመልኝ ይላል። በእውነት እሷ ንብረታ ጽሙና ዝም ነው ዝም ነው። በእውነት የማይታችን ጠባይ እየነበረው ማለት ነው። እና አብያያ እንዳውም ሊቁ ምንድን ነው ያለው? ደንቆት ማለት ነው። አይቴኑም መቆመት አለ ድንግለ ዮሴፎ ዮሳ ሰማይ ወምድር እንዛ ሃለው በከርሳ በእውነት ሲያደንቅ እኮ ነው ባለቅኔው ማለት ነው። ይቺ የዮሳና የዮሴፍ ድንግል እንደው የት ነው ግን የቆመችው? ያን ጊዜ አምላክን ጠምታሳለ አለ አምላክ ዓለሙን ይተዋል እንዴ? ዓለሙን ይተዋል በመሃል እጁ ይዞታን ዓለሙን በመሃል እጁ ይዞ ደግሞ የት አለ፣ በማይፀኑ አለ እንዴ፣ ዓለሙ በጠቅላላ ከፀረሃ አረያም እስከ በርባሮስ ያለው በእጁ ነው ያለው። በእጁ ደግሞ የአዛምላክ በማይፀንሽ አለ። የት ነው ግን የቆመችው አለ ባለ። ግን በእውነት አይደንቅም? እስኪ አመስግኑ ምሁራነን በእውነት አመስግኑ እስኪ። ልክ እንደ ቅድሙ ወንድማችን ባለቅኔ ማለት ነው። ግን እንደዚህ ይመሰጠራል ማለት ነውና ራሱ ጌታም ከሞተ በኋላ ሲነሳ መቃብሩን ሳይከፍት ወደ ቤት ሲገባ በሩን ሳይከፍት ገባ። ድንግልናዋን ተናገረ። አባቶቻችን ሐዋርያት ድንግልናዋን ሰበኩ። ሊቃውንት ድንግልናዋን ሰበኩ። መነኮሳት በህይወታቸው ድንግልናዋን ሰበኩ። እናታችን ድንግል ማርያምን ያልሰበከ ያልተናገረ ሊቅ፣ ሐዋርያ፣ መነኮስ በእውነት የለም። ለዚህ ነው በእንተ ግዝእትነ ማርያም ተፈጥረ ኩሉ ዓለም ዓለም ሁሉ ድንግል ማርያምን ለማመስገን ስለ ድንግል ለመመስከር ስለ ቤዛነቷ ለመናገር ለመናገር በእውነት ምን አለ ተፈጠረ ይላል። አባታችን ቅዱስ ላሊበላም ከመቤታችን ከድንግል ማርያም ጋር የነበረው ፍቅር በእውነት ልዩ ነው። ከቤት አሰራሩ ጀምራችሁ እዩ። የመጀመሪያው ቤት የማን ቤት ነው ነው የምንለው ቤተ ማርያም። መጀመሪያ ክርስትና የተነሳው የት ነው? ማርያም አይደል? ቤተ ክርስቲያኑ ሐዲስ ኪዳን የተማረው ሰላሳ ሁለት ተማሪዎች ይዞ መጥቶ ነበር ወደዚህ መርጦ ለማርያም አሁንም ካያችሁ ደግሞ የአስራ አንዱ አድባራት ዋና መርጌታ የቤቱ ቤተ ማርያም ምንድን ነው? መርጌታ ነው። እና የተለየ ክብር አለው አባታችን ማለት ነው። ራሱን የቻለ ድርሰትም ደርሶላታን ማለት ነው። እና እኛ የቅዱስ ያሬድ ልጆች፣ የቅዱስ ኤልሳቤጥ ልጆች ከንፈሮቻችን ድንግልን ማመስገን የለመዱ የቅዱስ ላሊበላ ልጆች ከንፈሮቻችን ድንግልን ማመስገን የለመዱ እጆቻችን ቤቷን መስራት የለመዱ እግሮቻችን ወደ ቤቷ መሄድ መራመድ የለመዱ የእነሱ የቅዱሳኑ ልጆች ነንና ዛሬም ነገም እመቤታችን ድንግል ማርያምን እናመሰግናታለን። እና ዛሬ በጊዜያችን በዘመናችን ተነስቶ ድዳነት ራሱ አንደበቱን ድዳ እንደሆነ አድርጎ ሊቆጥረው የሚችለው ሰይጣን በሌሎች አካላት ላይ የተነሳ እመቤታችን ድንግል ማርያምን ይነቅፋል። እኛ ግን የቅዱስ ያሬድ ልጆች ነን፣ የቅዱስ ላሊበላ ልጆች ነን። በመጽሐፍ ቅዱስም እንዲህ እመቤታችን ተተንትናለች ተነግራለችና፣ በድጋሜ ክብሯ ይድረሰን፣ ክብሯ ይድረሰን። እንደዚህ የደነቀ የሚያስደስት ደስ የሚያሰኝ ልደት ነውና ሊቁ ቅዱስ ያሬድ ይህንን ይዞ ኦ ማርያም መንክር ልደትኪ አለ። ድንግል ሆ ይበሉ ልደትሽ ድንቅ ነው። ከልደቷ ያሳትፈን። ስባለ እግዚአብሔር አሜን። ቃለ ሕይወት ያሰማልን ለአባታችን ለ